ሰላም ጤና ይስጥልኝ። ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ጀነራሉ ለህክምና ወደ አዲስ አበባ እንዳይሄዱ ተከለከሉ። የህወሓት ታጣቂ አርሚ 44 ዋና አዛዥ ጀነራል ገብረ ዮሐንስ አባተ ማለትም በቅጽል ስማቸው ወዲ አባተ የሰማዕታት ቀንን ለማክበር ሰኔ 14 2017 ዓ ም ወደ ሀውዜን እየተጓዙ በነበሩበት ወቅት የግድያ ሙከራ የተደረገባቸው መሆኑ በትናንትናው መረጃችን ያቀረብን ሲሆን ጀነራል ወዲ አባተ ከግድያ ሙከራው ያመለጡ ቢሆንም ጉዳት እንደደረሰባቸው የተነገረ ሲሆን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ፣ የክልሉ ጸጥታ ቢሮ ኃላፊ ጀነራል ፍስሃ ማንጁስ፣ ጀነራል ዮሐንስ ማለትም ጆን መዲድ እና ዶክተር አማንኤል ጀነራሉ ለተጨማሪ ህክምና ወደ አዲስ አበባ እንዳይሄዱ ከልክለዋቸዋል ተብሏል። ጀነራል ገብረ ዮሐንስ ወዲ አባተ በቀድሞው የትግራይ ክልል ጊዜያዊ አስተዳደር ላይ ከኮር በላይ የሰራዊት አዛዦች ለአካሄዱት መፈንቅለ መንግስት እንደማይቀበሉ አስታውቀው የነበረ ሲሆን አሁን ይህ ተጨማሪ ህክምና እንዳያገኙ የተደረገው የጉዞ ክልከላም ጀነራሉ ህክምና ካገኙ ወደ ነጻ መሬት ማለትም ሀራ መሬት ወርደው ህወሓትን ይታገላሉ በሚል ስጋት እንደሆነ ተገልጿል። በዚህ ሰዓት ጀነራሉ በደረሰባቸው የጎን አጥንት ስብራት ጉዳት ክፉኛ እየተሰቃዩ እንደሚገኙ ተገልጿል። ጠቅላይ ሚኒስተር ዶክተር አብይ የናይጀሪያውን ምክትል ፕሬዚዳንት ተቀብለው አነጋገሩ። ጠቅላይ ሚኒስተር ዶክተር አብይ አህመድ የናይጀሪያውን ምክትል ፕሬዚዳንት ካሺም ሼቲማን ተቀብለው ማነጋገራቸው በማህበራዊ ትስስር ገጻቸው አስታውቋል። ትናንትና ሰኔ 19 2017 ዓ.ም አመሻሽ ላይ በጻፉት መልእክታቸውም ዛሬ ማምሻውን የናይጀሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዝዳንት ካሺም ሺት ማን ተቀብዬ ቁልፍ በሆኑ የሁለትዮሽ እና አህጉራዊ ጉዳዮች ላይ ተወያይተናል ብለዋል። ደሞዝ አልከፈለኝም በሚል ምክንያት አሰሪውን የገደለው ሰው በእስራት ተቀጣ። ተከሳሽ ጌቱ መስፍን ይባላል። የወንጀል ድርጊቱን የፈጸመው ነሐሴ 27 ቀን 2014 ዓ.ም ከረፋዱ 4 ሰዓት ከ30 ሲሆን በቂርቆስ ክፍለ ከተማ ወረዳ አስር ለጋሃር ተብሎ ከሚጠራው አካባቢ ኖሪል እስቴት ከሚያሰራው ህንጻ 16ኛ ጅምር ፎቅ ላይ ነው። ማች ሀጂብ ያሲን የተባለው ግለሰብ ከኖህ ሪል እስቴት ኮንትራት በመውሰድ ከስሩ በርካታ ሰራተኞችን ቀጥሮ የሚያሰራ ግለሰብ ነበረ። ማች የዘወትር ስራውን ለማሰራት ሰራተኞችን ወደ ስራቸው ያሰማራል። ተከሳሽ ማች የነበረበት ቦታ ጭር ማለቱን እና ማንም አለመኖሩን እንደ ጥሩ አጋጣሚ በመውሰድ ደሞዜን ከለከለኝ በሚል ምክንያት በተፈጠረ አለመግባባት ሟች ሀጂ ቢያሲንን ስራ እየሰራ ባለበት 16ድተኛ ፎቅ ላይ በፌሮ ብረት ግንባሩን በመምታትና አንገቱን በሽቦ ገመድ በማነቅና በማሰር ህይወቱ እንዲያልፍ በማድረግ ሟችን ከህንፃው ተሸክሞ በማውረድ የህንፃው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስከሬኑን በመጣል ከአካባቢው ይሰወራል። የወንጀሉ መፈጸም ሪፖርት የደረሰው ፖሊስ የምርመራ ክፍሉና የክትትል ኦፕሬሽን ቡድን በማዋቀር እና በመቀናል ለማናጀት ወንጀል ፈጻሚውን ለመያዝ በተደረገ ጥረት ተከሳሽ ጌቱ መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልተፈጸመ በነገሌ ቦረና ከተማ በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለ በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በተከሳሽ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለሚመለከተው የፍትህ አካል በመላክ ክስ እንደተመሰረተበት የገለጸው የአዲስ አበባ ፖሊስ ተከሳሽ ጌቱ ጥፋተኛ ሆኖ በማግኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በ21 ዓመት ጽኑ እስራት እንዲቀጣ እንደወሰነበት ገልጿል። ማንም ሰው ወንጀል ፈጽሞ ከሕግና ከማህበረሰቡ ማምለጥ እንደማይቻል የአዲስ አበባ ፖሊስ ጠቅላይ መምሪያ ጠቅሶ ያለመግባባት በሚፈጠርበት ወቅት በመነጋገር መፍታት ይገባል ሲል መልእክቱን አስተላልፈዋል። ዳጉ ጆርናል መረጃውን አጋርቶታል። በሰሜን ሞዛምቢክ ቢያንስ 120 ህጻናት በጂሃዲስት ታጣቂዎች መታገታቸው ተገለጸ። በሰሜናዊ ሞዛምቢክ ካቦ ዴልጋዶ ግዛት ቢያንስ 120 ህጻናት በጂሃዲስት ታጣቂዎች ማለትም አይኤስአይኤስ መታገታቸው ያስታወቀው ሂውማን ራይትስ ዎች በሀገሪቱ ውስጥ ያለው አፈና እየጨመረ መሆኑን ገልጿል። ከአልሸባብ ጋር ግንኙነት ያለው ጂሃዲስት ቡድን አብዛኞቹ ታፍነው የተወሰዱት ህፃናትን የተዘረፉ እቃዎችን ለማጓጓዝ፣ ለጉልበት ስራ፣ ለግዳጅ ጋብቻና ለጦርነቱ ለመሳተፍ እንደሚያስገድዳቸውም አስታውቋል። ይህንንም ተከትሎ ብሔራዊ የሲቪል ማህበረሰብ ቡድኖችና የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንዲህ አይነት አፈና እየጨመረ መምጣቱን ገልጸዋል። በአካባቢው የአልሸባብ ታጣቂ ቡድን በዚህ አመት መጀመሪያ ላይ ካገታቸው ህጻናት መካከል ጥቂቶቹን ሲፈታ በርካታ ህጻናት ግን እስካሁን በታጣቂዎቹ እጅ እንደሚገኙ የተገለጸ ሲሆን ወደ ማህበረሰባቸው የተመለሱት ህፃናትም እንደገና ከማዋሃድ ጋር እየተቸገሩ መሆኑን ተገልጿል። የሂዩማን ራይትስ ሰዎች የአፍሪካ ምክትል ዳይሬክተር አሽዋኔ ቡዱ ሾልትዝ በካቦ ዴልጋዶ የህፃናት ጠለፋዎች መበራከታቸው የሞዛምቢክን ግጭት አስከፊነት እንዲጨምር አድርጓል ሲሉ ገልጸዋል። አልሸባብ ህፃናትን ከግጭቱ ማዳንና የተወሰዱትን በአስቸኳይ መልቀቅ አለበት ሲሉም አሳስበዋል። አክለውም የሞዛምቢክ መንግስት ህፃናትን ለመጠበቅና የታጠቁ ቡድኖች እንደ የግጭት መሳሪያ እንዳይጠቀሙባቸው ለመከላከል ተጨባጭ እርምጃዎችን መውሰድ አለበት ያሉ ሲሆን ልጆቹ ወደ ማህበረሰቡ ሲመለሱ የበለጠ እንዳይገለሉ ጠንካራ የመልሶ ማቋቋም እርምጃዎች መኖራቸው ማረጋገጥ ያስፈልገዋል ሲሉ ተናግረዋል። ሞዛምቢክ ከአውሮፓውያኑ 2017 ጀምሮ የተስፋፋውን የታጣቂዎች ጥቃት ከሩዋንዳ፣ ደቡብ አፍሪካ አፍሪካና ሌሎች ክልላዊ አጋሮች በተላኩ ወታደሮች ድጋፍ ለመቆጣጠር እየሰራች ትገኛለች። የኖርዌይ የስደተኞች ምክር ቤት በበኩሉ በሰሜናዊ ሞዛምቢክ ያለው ሁኔታ ችላ መባሉን በመጥቀስ የአየር ንብረት ለውጥ፣ ብጥብጥ እና እየጨመረ ያለው ረሃብ በህዝቡ ላይ አስከፊ ተጽዕኖ እያሳደረ ነው ብለዋል። በጋዛ ሰባት የእስራኤል ወታደሮች ተገደሉ። ሰባት የእስራኤል ወታደሮች በጋዛ በፈንጂ በደረሰ ጥቃት መገደላቸው የሀገሪቱ መከላከያ አስታውቋል። ጥቃቱ በእስራኤልና በሐማስ መካከል ተደርጎ የነበረው የተኩስ አቁም ስምምነት ከፈረሰ በኋላ በእስራኤል ወታደሮች በአንድ አጋጣሚ የደረሰ ከፍተኛው አደጋ ነው ተብሏል። የእስራኤል ጦር ዋና ቃል አቀባይ ጀነራል ኤፊ ደፍሪን እንዳሉት የውጊያ ኢነርጂንግ ሻለቃ ወታደሮች የተገደሉት በደቡባዊ ካንዮኒስ ከተማ በፈንጂ በተፈጸመ ጥቃት ነው። ይህ ለእስራኤል ህዝብ ከባድ ሀዘን ነው ብለዋል። ጄኔራል ደፍርን ጥቃቱ አሁንም በምርመራ ላይ ያለው ውስብስብ ክስተት ነው ያሉ ሲሆን፣ ወታደሮቹ የነበሩበት ሻለቃ ዋሻዎችን እያፈረሰ ታጣቂዎች ላይ እርምጃ እየወሰደ እንደሚገኝም አሳውቀዋል። የሐማስ ወታደራዊ ክንፍ በቴሌግራም ላይ በለጠፈው ጽሁፍ ቡድኑ በካንዮኒስ በሚገኝ የእስራኤል ጦር ላይ ኢላማ አድርጎ ጥቃት መፈጸሙ የሚገልጽ ምስል አጋርቷል። ሰሜን ኮሪያ ቱሪዝምን ለማነቃቃት የባህር ዳርቻዎችን ክፍት አደረገች። የሰሜን ኮሪያ መሪ ኪም ጆንግ ኡን በሚስጢራዊቷ የኮሚኒስት አገዛዛቸው ቱሪዝምን ያሳድጋል ብለው ያሰቡትን የባህር ዳርቻ ሪዞርት እየከፈቱ መሆናቸው የመንግስት ሚዲያዎች ዘግበዋል። በምስራቅ የባህር ዳርቻ የሚገኘው ወንሳን ካልማ ሊጠናቀቅ ከታቀደበት ከስድስት ዓመታት በኋላ ቆይቶ ጁላይ አንድ ለሀገር ውስጥ ቱሪስቶች ክፍት ይሆናል። የውጭ ዜጎች መቼ እንደሚቀበል ግን ግልጽ አይደለም። ኪም በቅንጦት ያደጉት ወንሳን ውስጥ ነው። በርካታ የሀገሪቱ ልሂቃን የግል ቪላዎች ያሏቸው ሲሆን በአንድ ወቅት የሚሳኤል መሞከሪያ ቦታ የነበረችው ከተማዋ ለመለወጥ እየሞከሩም ይገኛሉ። የመንግስት መገናኛው ብዙሃን የሆነው ኬሲኤንኤ እንደዘገበው ሪዞርቱ እስከ 20 ሺህ ጎብኚዎችን ማስተናገድ የሚችል ሲሆን አራት ኪሎ ሜትር የባህር ዳርቻ ሆቴሎች፣ ሬስቶራንቶች፣ የገበያ ማዕከሎችና የውሃ ፓርክ አላቸው ብለዋል። ለአስርተ ዓመታት በኒኩሌር ጦር መሳሪያ መርሃ ግብሯ ምክንያት ከፍተኛ ማዕቀብ የተጣለባት ሰሜን ኮሪያ ከዓለም ድሃ ሀገራት ተርታ ተጠቅሳለች። እንደ አውሮፓውያን አቆጣጠር ከ1948 ጀምሮ ሀገሪቱ ሲመራ የነበረው የኪም ቤተሰብ ነው። አብዛኛው ሀብቷ ለወታደራዊ የኪም ቤተሰብ ሀውልቶችና ምልክቶች ላይ በፒዮንግያንግ ፈሰስ ሲደረግ ቆይቷል። አንዳንድ ታዛቢዎች ይህ ለፒዮንግያንግ ገንዘብ የምታገኝበት ቀላል መንገድ ነው ይላሉ። የውጭ ቱሪስቶች ወደ ውስጥ እንዲገቡ ቢፈቀድም የቱሪስት ቡድኖች በአብዛኛው የሚመጡት ከቻይናና ሩሲያ ነው። ፒዮንጊያን ከረጅም ጊዜ በፊት ወዳጅነት ከሁለት ሀገራት ጋር አላት። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።